ምን እንደማሰብ ታውቃለህ ለምሳሌ አሁን ጓደኞቼ ኩዮቼ ወልደው ታናናሾቼም ወልደው እንዲህ አቅፎ ሲሱ ምናምን ሳይ እውነቴን ነው የምልህ በጣም ነው የምቀነው ማለት እንደ ክርስቶስ ይህን ክብር ቢሰጠኝ እላለሁ ልጅ በቃ እንዲህ በልጅ መታደል ያው ልጅም ከእግዚአብሔር ቢሆን በቃ ወልጄ ብስም እላለሁ ውስጤ የምፈራው ለመሰለ የራሴን ላይፋ ያለው አስተዳደጌ ነው ያለው እኔ በዕድል አላምንም እውነቱም ነግረ አሁን ብሶ እንደ ወንቱ ሊል ይችላል ግን በዕድል አላምንም። ብዙ ጊዜም ትናገራለህ ሰለሞን ይላል ሰው በዕድል አይኖርም በእግዚአብሔር ፍቃድ እንጂ ነው የሚለው፣ ገብቷል። አንዳንዴ እጅ ላይ የሆነ ነገር ሳይኖር፣ ለምሳሌ ምንም አይሆንሽ እንዶ አንድ ደሳሳ ቤት እንኳን ሳትኖረ ኖረ፣ ቤተሰብ ላይ ጥገኛ ሆነ እየኖርክ፣ ከእንደገና ሌላ ጥገኛ ሌላ ሸክም ማምጣት ማለት ነው። ለእኔ ይሄ ራስ ላይ በቃ ሌላ የቤት ስራ ማምጣት ነው ለእኔ። እንደዛ ነው የማስበው። ትዳር ማለት አንተ አባ ወራነ አሁን ባለው ደግሞ ጊዜ ደግሞ ሴቷም ሰርታ አንተም ሰርታ የምትመጣበት ይሆናል። ግን ቢያንስ አንተ ትንሽም ቢሆን ማኖር መቻል አለብህ። ምንም ትሁን ደሳሳ ቤትም ትኖረ ስራም ማነስ ያለች ነገር ትኖረ። ከዛ በኋላ ትዳር ቢመጣ ላይከብደ ይችላል። እኔ አሁን ሰዎች ብዙ ጊዜ አሁን ሽማግሌ እንኳን ስላክ አያለው፣ ሽማግሌ ሊሆኑ የላከኝ ሰው ልጅን አያለው እና ተከራይቶ የሚኖር የዕለት ገቢ ያለው ሊሆን ይችላል ግን ለምን ብዬ አልከባም። ግን ውስጤ ግን ያንን አይፈቅድም። ግን ለምን እንዲያረክ ብዬ ሰውየውን እንትናለ። በቃ እሷ አምኖበት የገባው ነገር ነው። እኔ ግን በዛ አላምንም። ቢያንስ ምን የማይኖረኝ ደሳሳ ቤት እንኳ ልትኖረኝ ይገባል። ገብተዋል። እኔ ታየዋለሁ። አሁን እለት እለት ኑሮ ነው፣ በጣም እየጦዘ ነው። ቢያንስ አሁን ይመጣና አንዳንዱ ምን ይልሃል? እንዴ ከሌና ታይም እንዴ፣ ወልዶ ሲያሳድግ ትለዋለ። ይሄውም ማደግ አይደለም። ተጨናአንቀ አፈር በልተ የምታሳድገው ህይወት ህይወት አይደለም። በቃ ከወለድክ ልጅን በስርዓት ማሳደግ አለብህ። በቃ ምን አንተ ልጅን ልታጎልበት አይገባ። በቃ ልጅን ያመጣው አንተና ለምን እሱ መከራያል? እኔ መከራ ይቻ አድጌያለሁ። እውነቴን ነው የምነግራት፣ እዚህ ጋ የአባቴን ክሬዲት እየተውኩ አይደለም። ለፍቶ አሳድጎናል፣ ግን አስተዳደግ አይደለም። ይህን ገብቶሃል። እነሱ የሚያስቡት ልጅ በደል ያድጋል ብለው ነው። ልጅ መከታ ነው ይላል። ወንድ ልጅ ሲወለድ እልል ተብሎ ነው፣ በሬት አርዶ ነው መከታ ብሎ ነው የሚያስበው። ሴቷም ስትመጣ ትጦረኛለች፣ ታግዘኛለች ብሎ ነው የሚወልዱት ገብጠ እንደዛ መሆን የለበትም። እኔ እንደዛ ስለማስብ ነው ማለት፣ ቢያንስ የሆነ ነገር መኖር አለበት እጅ ላይ። በቃ ልጅህን እንዴ ትዳር አንተ ሚስትህን መታ እኮ በአንተ መሳቀቅ የለባትም። ቢያንስ የውሸት ተስፋ ሰታ ትቆልታ መጣ ትችላለች። ችግር የለውም። ትወልዳለህ እኮ ግን ምን አይነት ህይወት ትኖራለህ? ግዴለሽም ነገር እንቀየራለን ነገር እንዲህ እንሆናለን ብለህ አምጥተህ በኋላ ላይ ጊዜ እየገፋ ሲሄድ እኮ መሰለቻቸት ይመጣል። አንተነ እንዲህ ብለህ አምጥታ ትላለች እኮ። ቢያንስ እጅ ላይ ያለው የተጨበጠው ነገር ሊኖር ይገባል። እሷም እንዳሁን ደግሞ ያው ጊዜው ጥሩ ነው ብዙ ነገር ቢጠቡ እንኳን ቢያንስ ውለህ ሰርተህ ለግባ ካልክ መሰራው ስራ አታጣም። ግን ያም የሆነው ግን የራስህ እንደው ደስ አሳጎጭ እንኳን ብትኖረህ ትዳር ትመሰረታለህ። አንዳንዴ እኔ አሁን ይሄ የሄደብኝ አንዳንዴ ሰዎች ብዙ ጊዜ የሚጠይቁኝም እንዴት እስካሁን ሳታገባ ይለኛል። እንዴት እስካሁን ይልሃል። እና እንዴ በመስሪያ ቤቱ በምናምን ስታይ በቃ ሰዎች ሲያገኙ እንዴ ነው ልጆች ምናምን ይልሃል። የሉኝም አልልም፣ ደህና ናቸው። ህይወት እንዴት ነው? ጥሩ ነው ብለህ ታልፋለህ። በኋላ ደግሞ አንዳንድ ሰው ደግሞ የሚያቅ ደግሞ እንዲህ ስትቀራረበው ደግሞ እንዴት ነው ትዳር ምናምን፣ አይ ትዳር እኮ የለኝም ለአንተ። እሱ ይደነግጣል። ለምን እንደሚደነግጥ ግራ ይገባኛል። አይኖርም እኮ አንተን የምትኖረው አንተ አደለ እንዴ ምናምን ይልሃል እንደ ው ረጋ ብሎ እንኳን ምን ነው ምናምን አይለህ እና ያንስ በቃ ሰውዬውን ሳይ ነው እታዘባለሁ። እኔ ያን ሰውዬ እታዘቧለሁ እንጂ ምንም እንትን የለኝም በውስጤ። ግን ቅር ይለኛል፣ እንዴ እንዴ ሳታገባ ምናምን። የሚገርመህ የእኛ ማህበረሰብ ሲጎልብህ ሊደግፍ ሊሞላልህ አይመጣም፣ ሊተች ነው። በጎደለ ነገር ስም ይሰጣል እንጂ እንዲህ ጎሎበት አንዳችን ልሸፍን ወይ ደግሞ ባያወራው እንኳን ዝም እንኳን አይለልህ እንዲህ የሚል ማህበረሰቡ ነው መጥቶ እዚህ ጋር እንዲህ የምንወስከውን ምንወስ አታገባ እንዴ ከሌና ታይ ምናምን የሚል እና ያያን ስለመድ በቃ አሁን በቃ ትዳርን አሁን አልፈራውም። ቢያንስ እግዚአብሔር ይመስገን፣ ቢያንስ ደስ ደሳሳ ቤትም አለችኝ፣ ቢያንስ ን ምለ የወርገቢም አለኝ፣ ቢያንስ አሁን ባለኝ ህይወት አልፈራም። ይህን ጥያቄ ያነሳውት ለዛ ነበረ እንጂ በባለፈው የሆቴል ላይ ብትመጣ ግን ብዙ ነገሮች የጠበቡበት ሰዓት ስለነበረ፣ በቃ ሽምግልና የሚየድጉ በልቼ ልጇችሁን ለልጃችን ብዬ እንደ ተጫዎቼ ድሬ ይመጣለሁ እንጂ ውስጤ ያስቡትም አያውቅም። አሁን አሁን ግን በቃ እንትን አለች በቃ ባገባ እላለሁ። እንደ ኩዮቼ ወልደው ሳይ እንዲ ይዘው እጃቸውን ይዘው ሲሄዱ ሳይ ምናምን ትቀናለ። በይበልጥ ደግሞ ብታይ ውስጤ እንትን የሚለኝ ቤተክርስቲያን ውዱድ ቅዳሴ ሲሄድ አያለው ቆሜ ልጆቻቸውን ይዞ ሲመጡ ያለው እና ታወራ አለ ከአምላክ ጋር ለዚህ ክብር ብታበቃኝ እንትን አለ። እና ይሄ ውስጤ በቃ ሁሌ የማይ ወይንን ነው ሳይ መካ እንትን ምለው ምመኘው በቃ ሳይ ልጆቻቸውን ይዞ ሲመጡ ሳይ ክርስቶስ እንዲህ ይህን ክብር ብታሳይኝ ልና ውስጤ እንትን ይላል። መጋባት አለብን ያሉ ሴቶች እንዳሉ አውቃለሁ። አንተ ደግሞ የለም ምን ይዤ ምን ተማመኝ የሚል አቋም ኖሮህ የተውከው ነገር አለ ምናልባት ምን ነው ዛሬ በሆነ ብለህ የምትቆጭበት አጋጣሚ ኖሮ ያውቃል? አልቆጭም። እኔም አልቆጨው ለመሰለ ያን ቀንዋ ያን ጊዜ ነው የኖርኩት። ማስቡን በዛን ጊዜ ነው ገብተዋል። አሁን እኮ የሚል አይነረም። ልትሆን ትችላለህ እኮ ብዙ ነገር ተትረፍ ደግሞ እጅ ላይ ሊመጣ ይችላል። ስለዚህ ዛሬ ከመጣ ዛሬ ነው ማሰበው፣ ዛሬ ነው የምኖረው። ትናንት እውነት ነው ተብዬ አውቃለሁ። ልጅም መጣው ብሎ የቀረ አለ በሆነ መፌል አድርጎ ማን ነው ማለት እንዲህ ይዛ ምናምን እምቢ ብሏት በኋላ እንትን ያለ አለ። እንዲሁ ወስነ ነበረ። በነገራችን ላይ እዛ ጊዜ በወቅቱ በቃ ጉጉቷን አየው። እኔም አንዳንዴ የታይለ የለ በቃ መኖር ይችላሉ። ልጅቷ አንተ ያለ ጠንካራ እንደሆነ ስታይ፣ ለስራ ያላት ለኑሮ ያላትን ነገር ስታይ በቃ ችን ኔንም ይዛ ታደርጋለች የምትለው ነገር አለ። ልጁ መጣ ሲባል በቃ ከመጣማ አሶቹ አትልም ይሄ ከእግዚአብሔር ከራስ ጋር መጣላት ነው። ከእግዚአብሔር ጋር ከጣላ ያው ከራስ ጋር ጣላ ነው። ያንንም አሰብኩ። ስጀምርም በጓደኝነት ነው የጀመርኩት። ጓደኝነት እሷ ናት ያለችው። በቃ በፍቅረኝነት ይዣት የነበረው ነው። በሆነ አጋጣሚ ከጋብቻ በፊት ይሄ ነገር ተከሰተ። በቃ ከመጣ ይምጣ አልኩኝ፣ ይሁን አልኩ። እና እግዚአብሔርም አልፈቀደም ያው አልሆነም እሱም። እና እንዳልከው በእንደዚህ አይነት ኬዝ መጥቷል ግን ለምን መጣትልም አትልም። እግዚአብሔር ምክንያት አለው። ይኸው ሲከለክልህም ከለክልህ አይደለ አንዳንዴ አስበበት የምታደርገው እና ሳታስበው ደግሞ እንዲህ የሚመጣ አለ። ሳታስበው የሚመጣውንም በቃ እግዚአብሔር ፈቅዶ መጣ። አንዳንዴ ለፈተናም ይመጣብሃል እኮ እግዚአብሔርም እኮ ልጆቹን ይፈትን የለ ገብቶሃል። አንዳንዴ ልክ እንኳን እምቢ አላልኩ እንኳን እንዲ ያስወጩ አላልኩ ብዬ በሆነስ ከእሷም ከአምላኪም ጸቡን ካስበው ካምላከ ተወው ሌላውን ተወው ገብቶሃል። በቃ እግዚአብሔር ፈቅዷል ይሆን አልኩኝ። በቃ እግዚአብሔር በምክንያት ያው አየኝ እንግዲህ ፈተነኝ ልበል አላውቅም። ከዛ በኋላ ደግሞ አልሆነም ወሰደው ጽንሱን። እንግዲህ እግዚአብሔር ባወቀ መፍትሔ አመጣለት። ግን የሁለታችሁ ፍቅር ለምን አልቀጠለም? እየጨረስ መስለኛል ጫፍ ጫፉ የምናወራው ብዬ ነው በደንብ አትግባበት እኔ የማውቀው ነገር አለ ግን እንደው አድማጭ ተመልካቾቻችን ለምን አልቀጠለም የሚል ጥያቄ ቢፈጠርባቸው ትንሽ መልስ የሚሆናቸው ነገር ብንሰጥ ብዬ ነው ያው ከሁለት አንዳችን ላይ ቅንተን ይኖራል የቀረበት ያው ሰው አይደለ እንዴት ነው ስተት ታያለ ግን አሁን የሚገባኝ እኔ ላይም የበለጠ እስተት አለ። አንዳንዴ እሷ ያላየችው ከእሷ የበለጠ ያጠፋሁት ነገር አለ ለምን ከሊ አሁን ይሄ አስተሳሰብ አሁን ጥሩ አይደለም አውቃለሁ። ግን እሷ ላይ የሆነ እስተት አየሁ። ግን ያስተት እንዳልኩ ከእኔ የጎላ አይደለም። የእኔ ይበልጣል። ግን እሷ አላየችም። በቃ አንተ ማየተ ነው የጎዳ ማየቴ ጎዳኝ። ባላየው ደስ ይለኝ ነበረ ብዙ መቅዲ ደህና ነች ወይ? መቅዲ ሰላም ነች ወይ? መቅዲ መታለች ምናምን ይለዋል። ማነች መቅዲ? መቅዲ በምናብ ያለች ሴት ናት። አንዳንዴ ዝም ብሎ አፍ ላይ የሚመጣው ስም የለም፣ በቃ ሰዎች ሲጠይቁ አንተ ጓደኛ የለም፣ አንተ ከላይ እንደዚህ አይደለም ምናም ሲሉ አለች ጓደኛ፣ መቅዲ ትባላለች እላለሁ። እና ያው በምናብ ያለች ናት። የሁሉም ሰው መቅዲ ደግሞ አንድ ነች። ብዙ የቅርብ ወዳጆች እንዲ ነው የሚሉን። አንዳንዶቹ እንደውም የውነት፣ ይመስላቸዋል የውነት በቃ መቅዲ እንዳለች ምናምን ጓደኛ እንዳለች ነው የሚያሰቡት ግን ያው ዝም ብሎ ጥያቄ ለመሸሽ የመጣ ነው። በትዳር ሕይወት ውስጥ እንድትኖር የሚፈልጉ ብዙ ሰዎች አሉ። ሚስትም አምጥተውን ላይ ያውቃሉ አንድ ብቻ ሳይሆን ሁለትም ሶስትም አጋጣሚ ተፈጥሮ እንደነበረ አውቃለሁ። ሀብታም እህት መታለህ ነበር ለእኔት ለአንተ ግን ሚስት እንድትሆን? አይ እውነት ነው መጥቶ ነበረ። ግን ያው በወቅቱ ያው እጅ ላይ ያለውን ነገር ታያለህ። አንዳንዴ እንዲህ በአቅም እንዲህ በባህሉም እንዲህ በኑሮም በአንዳንዴ አብዛኛው ደግሞ እውነት ነው ብለ የምትስለው ነገር አለ። ያው እያሳነስኩ አደለም ወይ እየተቸውም አደለም ወንድ ልጅ ሲያስተዳድርና ሴት ልጅ ከላይ የሆነ ቤት ስትመራ እኩል አደለም፣ በሞራልም አትገናኝም። የሆነ ጊዜ ልትጋጭ ትችላለህ። እዛ አንተ ጥገኛ ልትባልም ትችላለህ። የዛን ጊዜ የሞት ሞት ነው። በቃ አንተ የዛኔ ሞት አል እና የሚመጣው አሁን እንዲ ሁን በአቅም ያልከኝ እውነት ነው መታለች እና ግን ሲመጣ አንዳንዴ ልጅቷን ጠልታ አይደለም ያላትን ካፒታል አየው። ከዛ የሆነ ጊዜ አይ ነገር መቆም አለበት አልኩና አቆምኩ እና በተደጋጋሚ ስልክ ተደወለ አላነሳውም። እና በእሷን ያመጣቻት በጣም የቅርብ ወዳጄ ናት እና ደውላ፣ አላዛር ቃላ ባያረከኝ ምን ሆነ ነው ምናምን አለችኝ። እረ አይደለም እንዲህ እንዲህ ነው ምናምን አልኩ እውነቱን ተናገርኩኝ። በቃ እንዲ እንዲህ ነው፣ እኔ አሁን ያለኝ ነገር ይሄ ነው። እጄ ላይ አንድ ነገር የሌለኝ ሰውዬ እንዲህ በአቅም የደረጀ ሴትን ባገባ ነገ የሆነ ነገር ቢፈጠረስ፣ ግጭት ይኖራል፣ አለመግባባት ይኖራል። የዛን ጊዜ እንደው ኃይለ ቃል ብትናገረኝ እንኳን የሚሰማኝን ስሜት አስቢው፣ ምናምን አልኩ። ግድ የለም እሱ ችግር የለው ምናምን አለችኝ። እና ድጋሚ ተገናኘን እና ተገናኝተን አወራን ሲያስቀምጥና አላዛር እንዲያስበ ነው አለችኝ። አዎ አልኳት። እዛ እንዴት እንዴት አስባለን። እሺ ካልሆነ ከፈለግስ በስም ቤቱ ላርገው አለችኝ። እዛ ቅንነቷን በቃ እንትኗን ወደድኩት። ከእንደገና ደግሞ ታያለ፣ ክርስቶስን ታስባለ። ገብተዋል። ነገ የሆነ ነገር ቢፈጠር እንዲ መለያየት እንኳን ቢኖር ስንት ዘመን ደም ተፍተ ያመጣችሁን ንብረት እኩል ስትካፈል እንዲ መለያየት ቢኖር ያንን ማሰብ እስተት ሊሆን ይችላል። ግን በቃ ሰውነ ገብተዋል። እን እሷ ስራ ወላ መታ፣ እኔ ቤት ቁጭ ብዬ ልጠብቃት ነው? እንዲ እያበሰልኩ ልጠብቅ ነው? ተኝቼ ልጠብቃት ነው? አስበው፣ እሷ ላይ የሚፈጠረው ነገር እኔ ውስጥ ያን ያሰበው ነገ በእሷ ነገር ልትቀየር ትችላለህ። እሱ ሌላ ጉዳይ ነው። በእሷ መነሻ ልትሆን ትችላለህ። እሱ ሌላ ነው። ገብተዋል። ላይሆንም ይችላል። በእሷም ልትኖር ትችላለህ። በቃ ያሰብኩት ነገር ነው። በቃ እንዲህ ብንጣላ የሆነ ነገር ቢፈጠረ በቃ ምን አይነት ነገር ሊሆን ነው ብትናገረኝ እንኳን እንጡ የሆነ ነገር እንኳን ተጧሪ በባል እንኳን ምን ያህል ሞራል ወይ ሞራል ውድቀት ነው ያን ያሰብኩት እና በዛ ምክንያት ያወጥቻለሁ አንተም ብያለሁ። ከዛ በኋላም በቃ ስልኬን እንትን አልኩኝ። ይቅርታ በቃ ባንገናኝ አልኩ ግን የሚገርምህ ከተለያየን በኋላ ከዛ በኋላ ልጅቷ አግብታ ወልዳለች እና የሆነ ጊዜ እንደውም ተደዋውለናል። እና ከወለደች በኋላ እሱ ደውዬ በቃ ማርያም አማረችሽ ምናምን ብዬ እንትን ብዬ ከዛ በኋላ ያላትን ክንትን የነገረችኝ፣ እንደውም ጥሩ ነገር ነው ያወራቸው። ጥሩ ነገር ነው ያወራ ነው። ሀብት ላይ ወደቀ እና እንዴት እምቢ ይላል ብለው ያዘኑበት ሰዎች ነበሩ። ያንተ አመለካከት ግን ሌላ ነው። ልክ እንደሆንክ ነው የሚሰማህ? አደላሁ። ልክም ነኝ። እሷስ ያረጋገጠችልህ ይሄንኑ ነው? አሁን አሁን ያረጋገጠችልኝ ሳይሆን ማለት እንዲህ ማሰብህ በቅንነት ነው ያየኸው፣ በሚል መንፈስ በቃ ያን ነው እንጂ ጠልቻቶ የሆነ ነገር ቢያንስ እንገዝ ብለህ እንኳን አልመጣህም የሚለው ነገር ያን ነው። በቃ አወራን። ከዛ እንዲሁም በተወሰነ ስለምትታወቅ ብዙም ባንደዋወል ተባባልን። ለገንዘብ ብሎ ሰው ሰውን በሚገልበት ጊዜ ውስጥ በፍቅር ስም ደግሞ እና የፈለግከውን ነገር በስም ል አርግልህና አብረን እንኑር የሚል ጥያቄ ቀርቦልህ አይ ግድ የለም ቆይ እስኪ በማስተዋል እናድርግ ይህን ነገር ብሎ መወሰን ለብዙዎች በጣም ትልቅ ትምህርት ይመስለኛል። በተለይ በዚህ ጊዜ ምኑ መሰል? አሁን ሌላው አይደለም እኮ አብረህ እየኖርክ እንደ አንዳንድ ተዳር ላይ ሲመሽ ወደ ቤቱ ሄድ እንኳ የሚደብረው አለ እኮ። የሁሉ አለመግባባት በቃ ጸብ ሲኖር ነው። ገብተዋል። ትዳር ማለት ደግሞ ከጸብ በላይ ነው። በጣም ከባድ ነው። አሁን እኛ የምናስበው አሁን ፍቅረኛ ሆነ ጓደኛ ሆነ ያስካንት ሴት ትዳር ውስጥም እንደዛው ነው መጠበቅ የምትፈልገው ገብቶሃል። አሁን ጓደኛ እያለ ስትመጣ ተዘጋጅታ ነች ሴት የምትመጣው ተኳኩላ፣ ምን ብላ ቆንጆ ና ትመጣላለች። ትዳር ላይ እያለ ግን አንተ አንድ ሸክም ነህ፣ ልጅ አንድ ሸክም ነው። ለእነዛ ሁሉ ራሷን ትሰጣለች ሴት የዛ ሰት ራሷን ትጥላለች። የዛኔ አንተ ነህ ከጎኗ መሆን ያለብህ ይወቷል አሁን ብዙ ሰው እየተሸወደ ያለው መጀመሪያ እያትን አሁንም እዚህ ጋር ትዳር ይዞ ይጠብቃል። እና ተዋል ጠዋት ስትነሳ እኮ አይናር ታያለ አደል እንዴ ብዙ ነገር ታያለ። ትዳር ላይ የተኳኩላ ምትመጣውን ሴት አትያትም። ሻሽ አስራ ልታያ ትችላለ። ቤት ውስጥ ያ ሁሉ ቤት ውስጥ ላለው ጣጣ ያሉ ገበና ልሸፍን በሚል ነው ብዙ ጊዜ በእንደዚህ ነገር ሰዎች ሲል እንትን ሲሉ ታያለ። እና ይሄ ነገር አለ ግን አሁን በቃ ይሄ ቁስ በሚለው ነገር ላይ አሁን አብዛኛው ፍቺ ላይ ነው የምታየው። እልል ያለ ሰርግ ይጋቡና በቃ ከተማ ጣ ቦታ ያቸው አለ በሳምንቱ ሲፋቱ ነው የምታየው። ይሄ በቃ ይሄ እኮ ማለት እኮ በቃ ሕይወቱ ሞት ነው። ይሄ ትዳር ከባድ ነው እንጂ ከሚሆን በቃ ዝም ብለህ መኖር አችልም። ይህንን ከምታይ ገብቶሃል። ደግሞ አንዳንዴ ማሰብም አለብህ ነገ ይሄ ነገር ሊከሰት ይችላል። ሊከሰት ይችላል የምትለው ነገር መንገዱን አይተህ በይሆናል የምትሆን ነገር አይደለም። ግን መንገዱን ታያለህ፣ ሁኔታዎችን ታያለህ። በዛ መንገድ በቃ ቢቀረስ በቃ መኖር ይችላለሁ። ሰው ዓለም ውስጥ እየኖርክ ሳላገባ ወይ ጓደኛ ሳልይዝ እኖራለሁ ማለት ይሄ ዘበት ነው። ሰውነህ፣ ስሜት አለህ። ዓለም ውስጥ ነው ያለኸው። አልሞለኮስክም። በቃ ጓደኛ ያስፈልግሃል። ሳታገባውም እኮ ሂደ እኮ ትሰርቃለህ ግንኙነት። ታዲያ ዞሮ ዞሮ ያው ነው፣ አጢያት ውስጥ ገብተሃል ያስፈልጋል እንደ ሰው። ግን ደግሞ ትዳር ውስጥ ስገባ ደግሞ ቢያንስ ሰዎች ምን ይሉኛል ከሊያ ግብቶ እንደ እኔ ሳላገባ ባወጣ ያወጣው ብለ የምትገባበት አለን። ስለዚህ አላዛር ትዳርን ሳይሆን ፍቺ ነው የሚፈራው፣ ወይም ደግሞ ከትዳር በኋላ የሚመጡ እንከኖች ቤት እንዳያፈርሱ ነው የምትፈራው። ቢያንስ እንደ ኢትዮጵያ ባህል እኔ ማኖር አለብኝ። አሁን ይሄ እንዳስ አሁን ለተወሰኑ ሰው ግር ሊለው ይችላል። ወይ ደግሞ መተጋገዝ አለብን እንጂ በፍጹም ተጧሪው እኚ ቁጭ ብዬ ቤት ሴቷ ሰርታ መጥታ እኔም ምኖር ከሆነ ይህንን እድሜ ልኬን እንደዚህ ሆኜ እኖራለሁ እንጂ አላረገው ቢያንስ ሁለታችሁ መስራት አለባችሁ ቢያንስ እንደ ኢትዮጵያ የባህል ደግሞ አንተ ሰርታ አምጥተ ለእሷ ሰጥተ ሰርታ መጣ እኮ ገንዘብ ሰጥተ ማለት እኮ እሷ ተጧሪ ናት ማለት አይደለም እሷ እንደውም ቤት ውስጥ የምከፍለው ነገር ብዙ ነው ይበዛል